አንጻራዊ የሆነ ሰላም በዓለም ላይ እንዳለ ሁሉ በአማራ ክልልም አለ። ከሁሉ በላይ ግን ህዝባችን ያንን ሁሉ መከራም እያየ፣ በተለይ በአማራ ክልል ከመሬት ላይ ካለው ሀቅ ይልቅ ሁላችሁም እንደምታወቁት ጦር ከፈታው ወሬ የፈታው ይህንን በተግባር ያየነው ነው። በተለይ ዲስኢንፎርሜሽን ምን እንደሆነ እና በዋናነት እምነት የፈጠ ነው። በህዝቡ ላይ ነው። በነገራችን ላይ በጫካው ውስጥ የሚገኙ የእኛ ወንድሞች እኮ ናቸው። የእኛ ዘመዶች ናቸው። የእኛ ደምና ስጋም ናቸው። ስለዚህ ለነሱም ታላቅ አክብሮት፣ በዚህም አጋጣሚ ጥሪ የምናቀርበው ልኡካኖቻቸውን እንድልኩልን። እነዚህም ወገኖች ወደ ቤታቸውም ሲመለሱ እዚህ መጥተው ያደረጉት ነገር ቢኖር ምክክር ነው ማንም ማንንም የረገመ የለም፣ ያወገዘ የለም፣ የተሳደበ የለም። ብቻ ሁሉም ወደ ሰላሙ እንድመጣ ጥሪ ለማድረግ ጸሎት ለማድረግ ዱአ ለማድረግ ከዚያ ደግሞ ሀሳባቸውን ሰጥተው ተወካዮቻቸውን መርጠው ዘላቂ ሰላም በዚች ሀገር እንድመጣ እነሱንም የሚጨምር ሀሳብ አንድ ላይ የቀረበበት ሁኔታ ነውና እነሱም የኛ ልጆች ናቸውና ይህን ታሳቢ በማድረግ እነሱም የሂደቱ አካል በመሆን ከወላጆቻችን ጋር ከወገኖቻችን ጋር ለዚህ ልዩ ትኩረት እንዲሰጡ በእናንተ ፊትም በአምላክ ስም እለምናቸዋለሁ ጠይቃቸዋለሁ ያው አለም በስጋት የተሞላች ናት ምንም ጥያ አሁን እዚህ እንኳን ስንኖር አሁን እዚህ ቆመን እንኳን ምንም አሹራንስ እኮ የለንም ሆነስት እና ጥበቃ ተደርጎ መምጣቱ የነፃነት ማጣት ምልክት አይደለም እኛ ለጥንቃቄ ተብሎ የተሰራ ስራ ነው። ክልሉ ምንም አይነት ጥፋትና ጉዳት እንዳይደርስ፣ ማንም በዚህ ሂደት ምክንያት የአካልም ሆነ የህይወት ጉዳት እንዳይደርስበት በማሰብ የተወሰደ እርምጃ ነው እንጂ ጥሪ ተደርጎላቸው ማንንም እኛን ነን የጠራናቸው እነዚህን ሰዎች በተባባሪ አካላቶቻችን አማካኝነት ጥሪ ተላልፎላቸው የተመረጡ ሰዎች ማለት ቀደም ሲል በተሳታፊ ልየታ ጊዜ የተመረጡ ሰዎች ናቸው ወደዚህ መድረክ የመጡት እና ጥሪውም የተላለፈላቸው በእኛ ጽህፈት ቤት አስተባባሪነት በበጎ ፈቃድ ተማሪዎች እና ሰራተኞች አማካኝነት ነው፣ ጥሪው የተላለፈላቸው ጥሪውን ተቀብለው ነው የመጡት። ፈቃደኞች ሆነው ነው የመጡት እንጂ እንደዚህ አይነት ተጽዕኖ ይደርስብናል ቢሉ ኖሮ ከቤታቸውም ባልወጡ ነበር። ግልጽ ነው። ከቤታቸውም አይመጡም ነበር ባያምኑበት ኖሮ ይሄ የምክክር ሂደት ወሳኝ ነው፣ ለሀገራችን ያስፈልጋታል፣ ከዚህ ካለንበት ሁኔታ መውጫ መንገዳችን ነው ብለው ስላመኑበት ነው የመጡት። በአምኑ ኖሮ ቅድም እንዳልኩት ደግሞ አለሁ ከቤታቸው ባልመጡም ነበር። እኛም ወደንና ፈቅደን ነው የመጣ ነው። ስለዚህ በዛ ባይተረጎም ለማለት ነው። እንደዛ ሆነው በመምጣታቸው በነጻነት አይና እናንተ ምስክሮች ናችሁ፣ መቼም ሲናገሩ፣ አስተያየት ሲሰጡ፣ ሀሳባቸውን ሲያንሸራሸሩ፣ ያለምንም ፍርሃት፣ ያለምንም ስጋት በጣም የተለያዩ ጉዳዮችን አንስተዋል አይደል እንዴ? እና ያለምንም መሸማቀቅ ነበር ሀሳባቸውን ሲያቀርቡ የነበር ባይዘው እዚህ አካባቢ ደግሞ የተለየ ነው። ኦነስትሊ እኛ በተሳታፊ ለየታም ጊዜ አይተናል። ሚችን ታህል ይሄ ፍርሃት የሚባል ነገር ይችን ታህል ፍርሃም ብትለው የሚፈራ አይደለም። አይ በዛ ደረጃ ባናየው ማለት ነው። ፍርሃ እንኳን ብትሉት የሚፈራ አይደለም። ሀሳቡን በነጻነት የሚገልጽ ነው ያየሁት እኔ። እና በዛ መንፈስ ቢታይ አንደኛ፣ ሲመለሱ በመጡበት አግባብ ነው የሚመለሱት። ጥቃት ይደርስባቸዋል የሚል አይደለም ህብረተሰቡ። ፋኖም ጥቃት ያደርስባቸዋል ብለን አንገምትም እኛ። ማለት ይህን ያህል ለምክክር ሄዳችኋል እኛ ልትወጉ መጥታችኋል አይደለም። ለምክክር ሄዳችኋል በሚል ፋኖ እነሱ ላይ ጥቃት የሚሰነዝር ከሆነ በጣም በጣም የሚያስገርም ነገር ነው የሚሆነው ማለት ነው። ግን እንደዛ ያደርጋል ተብሎ አይገመትም። እስካሁንም አላደረገ አልሰማንም፤ እንደዚያ አይነት መረጃ የለንም። ኦነስትሊ ስለዚህ በሰላም ይመለሳሉ የሚል እምነት አለን። ደሞ የላካቸው ህብረተሰብ እነዚህ ራሳቸውን ወክለው የመጡ አይደሉ፣ ማህበረሰቦች ወክለዋቸው የላኳቸው ሰዎች ናቸው እና ማህበረሰቦች ኃላፊነት አለባቸው እነሱን የመንከባከብ፣ የመጠበቅ፣ የመንግስቱ እንዳለ ሆኖ ማለት ነው የላካቸው ማህበረሰብ የሱን ድምፅ እንዲያሰሙለት የላካቸው በመሆናቸው ወኪሎች በመሆናቸው ለወኪሎቹ ተገቢውን ኃላፊነት ወስዶ ማድረግ የሚገባውን ያደርጋል የሚል እምነት አለን። አመሰግናለሁ።